አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር አልሐምዱሊላህ። ዛሬ እንግዲህ ለፊት ማስክ የሚሆን ከኬሚካል ነጻ የሆነ ለፊት ፅድት ተፈክት የሚያደርግ ማስክ ነው የላችሁ የመጣሁት። በሁለት አይነት መንገድ ነው የምትጠቀሙት። እኔ ሞክሬው በጣም ነው የተመቸኝ። በነገራችሁ ላይ እንዲያያችሁት ጀላቲን ፓውደር ይባላል። ከዛ ንስካፌ እና የፈላ ውሃ። እኔም ይሄንን ቪዲዮዎች ራሴ ሞክሬያለሁ ማለት ነው፣ እና በጣም ነው ፊታችሁ ሆነ በተለይ ቀያየ ሰዎች አፍንጫችሁ ስር ይህ ጥቁር እና ጠብጣብ ቆዳችሁ ብድግ ብድግ እያለ ነጭ ነጭ እየሆነ የሚያስታውቅ ከሆነ ማለት ነው፣ እውነት ይህችን ማስክ ብቻ ተጠቀመው ቤታችሁ ውስጥ ሙልጭ አድርጎ ፊታችሁን ማለት ነው ጽድት ነው የሚያደርግላችሁ። እንዳያችሁ ያደረገችው አንድ ማንኪያ ጀላቲን። ጀላቲን ምንድን ነው ትሎ ይሆናል አብራራላችኋለሁ፣ ወደ ኋላ። አንድ ማንኪያ ደግሞ ንስካፌ ማለት ነው እሱን፣ ከዚያ ሁለት ወይንም ሶስት ማንኪያ የሚሆን የፈላ ውሃ። ለምን የፈላ ውሃ የምታደርጉት? ጀላቲኑ የመወፈር ባህሪ ስላለ በጣም ወፍራውም ነው ጀላቲ ጀላቲን ማለት ነው፣ ተጌል ነው የሚሆነው። ስለዚህ የፈላ ውሃ ነው የምትጠቀሙት፣ ደግሞ ወዲያው ትበጠብጡና ወዲያው በጣም ሳያቃጠላችሁ ለብ እንዲያለ ከቀዘቀዘ ምርግ ነው የሚለው በጣም ፍረምሰል ስለሚሆን ፊታችሁን መቀባት አትችሉም። ስለዚህ በትኩሱ ለብ እንዲያለ ነው መቀባት ያለባችሁ ማለት ነው። እና ስትጠቀሙ እንግዲህ በጣም መድረቅ አለበት። እንዲያያችሁት እንዴት እንደምትጠቀመው ሹፉ መጨረሻው ላይ እውነት የነውመላችሁ ወይ? ይሄ ኬሚካል ክሬም ምናምን የፊት የሞቱ ቆዳዎችን የሚያነሱ ክሬም ምናምን አሉ። እንደዚህ ፊታችሁ ላይ ተቀብታችሁ ሲደርቅ የምታነሱት ማለት ነው። ከዛ ከዛ የበለጠ የበለጠ የበለጠ ይሄ ጀላቲን ማለት ነው። እስከዛሬ ግን የት ነበርኩኝ? አላየሁትም ነበረ። አሁን ላይ ግን በጣም የሚገርም ማስክ ነው። ቤተሰብ እንደፈለጋችሁ መጠቀም ትችላላችሁ። ብቻ ጀላቲን ይሁን እዚህ ጋር ውሃ ትንሽዬ ወተት አድርጋ ከወተት ከነስካፊ ከጀላቲና ና ላይ አድርጋ እሳት ላይ ነውጣሌቹ ማለት ነው። ያኔ እንዲቀልጥ ዞሮ ዞሮ ምንም ይሁን ምን፣ በምንም አድርጉት፣ በምን ግን ጀላቲኑ መቅለጥ መቅረጥ አለበት። ፊታችሁን ጭምድድ አድርጎ ነው የሚይዛችሁ ስትቀቡት። እንዴት እንደምታነሳው ተመልከቱ። እዚህ ጋር በቃ የሞቱ ቆዳዎችን ጥቁርና፣ ጣብታብ ያለባችሁ ከፊታችሁ ላይ በተለይ አፍንጫችን ንስር እንደምታዩት፣ በቃ እነዚህ ትናንሽ የፀጉር ደግሞ ካሉ በቃ በጥም መድረክ አለበት ከፊታቸው። ከዛ በኋላ ሙልች ነው የሚያደርጉው። እኔ እንደተጠቀምኩት ላሳያችሁ አሁን እዚህ ጋር የአሁነ ቤት ጀላቲን ኬክ ምናምን ስለምንሰራበት ስለሚያስፈልግ እንደዚህ ነው የሚመጣው፣ ጀላቲን ማለት ነው። ትንሿ በከትም አለች፣ አሳያችኋለሁ። በረካሽ የሚትገዛ ይሄ ብዙ ስለሆነ ውድ ነው። ምንም ማለቂያ የለውም። ምን አደረግኩኝ? ንስካፌ ስለሌለኝ አንድ ማንኪያ ጀናቲን ያደረኩኝ ለመጥዋት፣ ትንሽ እየስኳር ማንኪያ ያደረኩኝ ጀናቲን ማለት ነው። የምጠቀመው እንግዲህ በሶፍት ነው። በሶፍት ቢሆን የተመረጠ ነው፣ በነገራችን ላይ ማለት ነው። አሁን ተመልከቱ እንዴት እንደተጠቀምኩትና ከዛ መጨረሻ ላይ እንዴት ፊቴ ላይ የነበሩት እና አፍንጫ የስር ጥቋቁር እና ጠብጣቦች ምናምን እንዴት እንደያነሳው። ወላሂ ማመን አቅቶኛል። እኔ እስከዛሬ በምን ባላቀቁት እያልኩኝ። በተለይ ጥቁር ሰዎች ላይ እንኳን አያስታውቅም፣ በተለይ ቀያይ ሰዎች ጋራ እያስታውቃል በደምብ ከዛ የፈላ ውሃ በደንብ የፈላ ውሃ ነው ይቺ ጋር ጠብ አደረኩበት። ከዛ በደንብ እንደዚህ አዋሃርኩት። ይቺ በቂ ናት ለእኔ ፊት ማለት ነው። ለማንኛውም ፊት ትበቃለች። እንዲሁም ሴት ረፍት ነው። ከዛ ሶፍት፣ ይቺ ሶፍት ራሱ በቂ ናት። መጀመሪያ ምን ታደርጋላችሁ? ፊታችሁን ትቀቡታላችሁ፣ ሁሉንም ቅንድባችሁን ሳታስነኩ በደንብ ታዳርሱታላችሁ ፊታችሁን። ከዛ ሶፍቱን እየቆመጣችሁ ፊታችሁን ላይ ታረጉታላችሁ ማለት ነው። ከዛ ላውንም መልሳችሁ ይሄን ጀላቲኑን ትቀቡታላችሁ ፊታችሁን ከዛ እስከሚደርቅ ትጠብቃላችሁ ከደረቀ በኋላ ሙሽልቅ ብሎ ነው የሚነሳው በነገራችሁ ላይ እንዳያችሁት ለሴቶች ብቻ ሳይሆን ለወንዶችም ይሆናል ለወንዶችም ለፊት ይሆናል ማለት ነው አያችሁት እንቁላልም የሚጠቀማሉ እንቁላል ግን ግዴታ አስፈላጊ አይደለም በነገራችሁ ላይ እንዲያልኳቸው ንስካፊ የፈላ ውሃ ጆላቲን ሁለት ሶስት ነገሮች ብቻ በቂ ናቸው በእንቁላል በንስካፊ በምናምንም የሚሰራ ራሱን የቻለ ማስክ አለ ማለት ነው ግን ይሄ ጀላቲኑ ከእንቁላሉም ከሁሉም ነገሮች ማስክ የበለጠ ሀላዋ ታውቃላችሁ፣ የጸጉር ማሹ ሀላዋ ላይ አይደለ? ይሄ ከስኳር ምናምን የሚሰራው በቃ ከዛ ይበልጣል ነው። ማሽ ፊታችሁን ድርቅ ሲል ችምድድ አድርጎ ይዟችኋል። ከዛ ስታነሱት በቃ ጧጧጧጧ ነው የሚለው። ፊታችሁ የነበሩትን ሁሉ ቆሻሾች ሙልጭ አድርጎ እያወርድላችኋል እላችኋለሁ። የመደም ቅመሞች የው አብዛኛው ሰው እንደዚህ አይነት የፊት ቆዳን ለማጥራት ጉፍንትን ይሄ የቆዳ ክሬም ምናምን የሚሰሩ ሰዎች ጋር የፊት ማስክ የሚሰሩ ሰዎች ጋር እነሱ ጋር ይሄዱ፣ ዞር እየከፈሉ ነው የሚሰሩት። ግን በቀላል እዚህ በቤት ውስጥ ፏፍሽ ማለት ይቻላል። ጀላቴን እኔ ያሳየኋችሁ ፎያ ትልቅ ነው። ትንሿ በከታያችኋት ይጭ በጢጫ አሁን መቼም አታልቅም። በጣም ብዙ ና ስንት ግራም መሰላችሁ? ግራም አልታየኝም። መቶ ግራም ነው። ብቻ አሁን ይቺ ብዙ ጊዜ ትጠቅማታላችሁ ማለት ነው። እስከፊ አንድ አንድ ማንኪያ ከላስ እነዚህ ሁለት ግብአቶች ብቻ ፊታችሁ እንደዚህ ቁሽሽ ሲልባችሁ ፊታችሁ ክሬም አክሬም መቀባባቱን ተታችሁ በዚህ ማስክ ብቻ ፊታችሁን ጽድት ማድረግ ትችላላችሁ። ጀላቲኖም እንደምታወት ነው። ማንኛውም ሱፐር ማርኬት አለ በጣም መርካሽ ዋጋ ታገኙታላችሁ ማለት ነው። እና ቤተሰብ የዛሬው ቪዲዮ ይህንን ይመስላል። ከተመቻችሁ ላይክ ሰብስክራይብ ያደርጋችሁ። ክሬማ ክሬማ ክሬም ፊት የሚያጸዳ ምን ምን የሚያረግ ክሬማ ክሬም ከመቀባት ይልቁንስ ይህንን ቢያንስ ወይ በሳምንት አንድ ቀን በዚህ መልኩ ብትጠቀሙ ፊታችሁ፣ ቆዳችሁን ትጠብቃላችሁ። ማንኛውም በነገራችሁ ላይ ለፊት ብቻ ሳይሆን ለማንኛውም ቆዳ ማድረግ ትችላላችሁ። መላ ሰውነታችሁን ማድረግ ትችላላችሁ። እጃችሁን በዚህ መጠቀም ትችላላችሁ። እንደዚህ በቃ ጽድት ነው የሚያደርግላችሁ። ውላችኋለሁኝ ይሄን ነው ጆላቲን ነው፣ በተለያየ ከረር አለ በነገራችሁ ላይ። ጆላቲን ከብዙ አይነት ፈዋኬ ከፍሩት ነው የሚዘጋጀው በነገራችሁ ላይ። ስለዚህ በብዙ ከለር፣ በሎሚ፣ በፈረውለ፣ በብርቱካን በሁሉም አይነት እንትን አለ፣ ጆላቲን ማለት ነው። የትኛውን ሱፐርማርኬት ይገኛል። ቀላል ነው ላችኋለሁ